የግድያ ሙከራ ተደረገባቸው ይላሉ። እውነት የግድያ ሙከራ ተደረገባቸው ወይንስ ምን ለመሸፋፈን ፈልጋችሁን ይህን ያመጣችሁ? ሹመትም አይኖራችሁ እውቀትም አይኖራችሁ ጤናም አይኖራችሁ። ሀብትም አይኖራችሁ። ማርያም ስላለች ብቻ ደስ ሌላችሁ። ግን እሷ ስላለችን ይበቃል። ክርስቶስ ተንሰአ ሙታን በአብይ ሀይለ ስልጣን አሰሮ ለሴጣን አጋዞ ለአዳም። ሰላም እንዘሰ ሆነ ፍስሐ ወሰላም። ሰላም ጤና ስጥልን። ውድ የተከበራችሁ የኢኦቲ ሪአክቲቭ ሰዎች እንደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው ሁለት ርዕሰ ጉዳይ ይኖራል። የመጀመሪያ እንግዲህ የመምህር ተስፋዬ ጉዳይ ነውና መምህር ተስፋዬን አስመልክቶ ትናንትና አንድ ቪዲዮ ሰርቼ ነበር እና በኮንትራ ሲጠይቁ ሲጽፉም ነበር። እንደሚታወቅ እንግዲህ ሰሞኑን መምህር ተስፋዬን አስመልክቶ በሶሻል ሚዲያ ላይ ሲዘዋወሩ የነበሩ ቪዲዮዎች ነበሩ። መምህር ተስፋዬ በመንፈስ በአጋነት መንፈስ ተይዘው ወጣ የሚል ባህሪ ያሳዩ ባክበክበና ሆነው የሚያሳይ አንድ ቪዲዮ ወጥቶ ነበር። እና ያ መምህር ተስፋዬን የምናቃቸው ስለ መናፈስ ስራዎች ሲያብራሩ እንዲሆነ እንዲነው እንዲሆነ እንዲነው እና ተጠንቀቁ ሲሉ ነው የምናቃቸው እና እንደሚያደርግ ሰው እንዴት በአጋንንት ይያዛል የሚል ነገር ስታወሩ ነበር ትናንት፣ በኮመንት ላይ እንደዚሁም ደግሞ ስጽፉም ስትናገሩ የሰመን ነው የምንገኘው። ይሄን አስመልክቶ መምህር ተስፋዬ ራሱ የዘጠው ምላሽ አለ። ምንድን ነው የተፈጠረው በእለቱ አሁንስ ምን አይነት ሁኔታ ላይ ይገኛል የሚለው ነገር ዛሬ የምንመለከት ነው የሚሆነው። እንደዚሁም ደግሞ አቡነ ገብርኤል ወይም ደግሞ ቤታችን ቤዛ ትባልም ብለው ያስተማሩት ሊቀ ጳጳስ አሁን ላይ የግድያ ሙከራ ተደረገባቸው የሚል አንድ መረጃ ወጥቶ አይተናል። እሱን ዛሬ የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ መረጋችሁ እንዳትረሱ ስብስክራይብ ለምንድን ቤኪ አራት ኪሎ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ጋብቻ ፈጽሟል። በመሆኑም በቤተክርስቲያኗ ስርዓት ጋብቻ መፈጸሙን ተከትሎ በርካቶች እየቀለደ ቁም ነገረኛ ይሄ ነው የአራዳ ልጅ እያሉት ይገኛሉ። እናንተም ለቤኪ አራት ኪሎ ያላችሁን መልካም ምኞት ኮሜንት ሴክሽን ላይ አስቀምጡለት። እንግዲህ ወንድማችን ቤኪ አራት ኪሎ የሚያውቀው ሰው አለ ብዬ ላስብ፣ አብዛኞቻችን እናውቀዋለን። ወቹ ጉድ ላይ የሚባል ፖድካስት አለ ዩቱብ ላይ። እዛ ላይ እንግዲህ አቅራቢ እና አዘጋጅም ራሱ እንደሆነ ያው የሚታወቅ ነው። ቲክታክ ላይም እንግዲህ የራሱ የሆነ ቲክታክ አካውንት አለው እና በጣም ቀላጅ እንግዲህ ዓለማዊ ቲክታክሮች ከሚባሉት ወይም ዓለማዊ ስራ ከሚሰሩ ቲክታክሮችም ኢትዮሮች ማለት አንዱ ነው። እና አሁን ደግሞ ትናንትና በቅዱስ ቁርባን አግብቶ አስደምናል እና ይህን አስመልክቶ እንደዚህ ነገሮች ይወጡ ይገኛሉ። ሁለት ጎን ስለት ማለት ቤኪ አራት ኪሎ ነው ማለት አስበው በእርድና ማራዳ ነው። በመንፈሳዊም ላይፍ መንፈሳዊ ነው። እግዚአብሔር ያዝልቅላችሁ እንኳን ለዚህ ቀን አበቃችሁ መድኃኒያ ለሚጨመርበት ወልዳችሁ ከብዳችሁ ፍሬ አፍርታችሁ ያሳየን። አሚን። እንግዲህ በዚህ ልክ ብዙዎችን እያስደመመ ይገኛል። ምክንያቱም ልጁ ቅድም እንዳለው አለማዊ ነገር ነው የሚሰራው እና ሁለቱም ቦታ መገኘቱ በመሰረቱ በጣም ሊደንቀን አይገባም ነበር። ግን ያው ብዙሃችን የምናስበው ነገር አለ። እኔ አለማዊ ሰው ነኝ፣ እኔ ዘፋኝ ነኝ፣ እኔ እንደዚህ ነኝ፣ እኔ በቁርባን አላግባም፣ እኔ በተክሊል አላግባም የሚል ነገር እናስባለን እና ከቻልን በተክሊሉ ማግባት እንችላለን። ካልቻልን ደግሞ ቤተክርስቲያን ቅዱስ ቁርባን የትኛውም ምእመን የትኛውም ማህተብ ያሰረ በአርባና በሰማንያ ቀን የተጠመቀ የትኛውም ክርስቲያን ኦርቶዶክሳዊ ሰው በቅዱስ ቁርባን እንዲያገባ ነው ቤተክርስቲያን ምታስተምረው፣ ምታስተምረው፣ ምትፈቅደው፣ ምትመክረው እንደዛ ነው። ከቅዱስ ቁርባን ውጭ ያለ ጋብቻን ቤተክርስቲያን እንደ ዝሙት ነው የምትመለከተው። አባቶቹ እነዚህ ነው የሚመለከቱት። ስለዚህ ማንም ይሁን ማንም ከቤተ ክርስቲያን ውጭ ያለ ጋብቻ ትክክል ሳይሆን እኔ ዱርዬ እኔ ማለት ሳይሆን በንሳ ተመልሰን ስጋው ደግሞ ተቀብለን ጋብቻችንን ብቻችን ብናረግ አሪፍ ነው ብዬ አስባለሁ። ምክንያቱም በሆነ ፍርድ ቤት ደግሞ የምንፈራረመው ያጋቡናል ሁለታችንን አንድ ላይ እንድኖር የሚያረጉን እንጂ አንድ ያረጉን ቤተ ክርስቲያን ግን በቅዱስ ክህነት ባለው በቅዱስ ቁርባን ምንድን ነው የምታደረገው? አንድ ነው የምታደረገው፣ ባልና ሚስትን አንድ ነው የምታደረገው። አንድ የሚያደረገው መንፈስ ቅዱስ ነው እንጂ የሆነ ፍርድ ቤት የደክ ተፈራርመክ አንድ ለቶናችንም። ስለዚህ በዛ ነገር በእናደርገው መልካም ነው ብዬ አስባለሁ። እስቲ መምህራችን መምህር ዲያቆን ሄኖክ ኃይሌ ይህን አስመልክቶ የሰውት ነው ሰምተን እንመለስ። ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል፣ እሰምሃለሁ፣ ቀጥል፣ ቀጥል ይላሉ። አይን አይኑ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ እይ፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ፣ ረስዒ ሕዝበኪ ቤት አቡኪ እስመ ፈተወ ንጉሥ ስነኪ ንጉስ ባልሽ ውበትሽን ወዷልና። ነቢይ እግዚአብሔር ዳዊት ባልን ንጉስ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናት። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድን ናቸው? ባል ንጉስ ነው። ሚስትስ? ንግስት አይደለችም? በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች። እሷን ደፍቶ ነው የነገሰው። በጣም ይገርማል። መጽሐፍ ቅዱስ ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ ማ ይላል? የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡት እና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነብየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት፣ እግዚአብሔር ረዳቴ ነው አለ። እግዚአብሔር ምን ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ሄድ አልችልም። ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በሕይወት ቆሞ ሊሄድ አይችልም ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬ ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣው ስለሆነ ምርቃቴ እየደረሰ ነው እና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው ባልና ሚስቱን እግዚአብሔር እንደ አይንና እንደ እጅ አድርጋቸው አሜን በሉ ግን ምን ማለት እንደ አይንና እንደ እጅ ማለት እኛ የለመነው ምርቃት ምንድን ነው የአብርሃምና የሳራ ያድርግላቸው የአብርሃምና የሳራ ጋብቻ ማለት ምን ማለት ነው የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው ካሜራማኖች ምናም እንደዚህ ሲበጠብጡ ነበር አለ ግብዣ ነበረው ሰርግም መደረጉ አልተጻፈም የአብርሃም የሳራ ጋብቻ ያድርግላችሁ ማለት ምን እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት ነው። እንደዚህ አይነት ትዳር የለም። ትዳር መጀመሪያ ላይ ፍቅር ነው። አንተ አዳምን አላያችሁትም? ይቺ አጥንት ከምን ነች? ይቺ ስጋ፣ አጥንቴ፣ ስጋዬ፣ አካሌ፣ ሰውነቴ፣ አንጀቴ፣ ጨጓራ አላት። መጀመሪያ ትንሽ ሲቆዩ ምን አለ? የሰጠኸኝ ሴት አለ። ምን ያልከኝ ሴት ይው አሁን ይህ ሃኒሙን ስቴጅ አለቀ ማለት ነው። ሃኒሙኑ ሲያልቅ፣ የሰጠኸኝ ሴት ከዛፉ ሰጠችኝ እናበለዋል። አረ ሚስተነች አካሌ ስትል አልነበር እንዴ ቅድም አጥንቴና አስትለጽ የሰጠኝ ሴት አለ። ስለዚህ አሁን ጋብቻ ሄዶ ሄዶ የሰጠኝ ሴት እስቴጅ ላይ ይደርሳል። ያኔ መሀል ላይ ማን መኖር አለበት? እግዚአብሔር መኖር አለበት። የአብርሃምና የሳራ ጋብቻ እንዴት መሰላቸው? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዴ የት ልታኖረ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም። አላለችም፤ ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከእሱ ጋር ስትንከራተት ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉስ ፈርዖን ወዷት ችንሴ ማግባት አለብኝ ብሎ ነው። የጌራራ ንጉስ አቤሜሌክ ላግባት ብሎ ነው። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው አሁን በዚህ ዘመን አንዲት ሴት ባህሏ ድሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዚዳንት ወይ ንጉሥ ላገባሽ ቢላት እምቢ ትላለች መልሱልኝ እሺ አንዴ ትላለች ሁለቴ ትላለች ሁለተኛው ላይ እኔ አንተ አየው አየው ለውጥ የለህም አትሻሻልም አንተ የሚለፍልህ እኔም ማሳልፍልሃለሁ ትረዳኛለህ መቼስ አንደርስታንድ ታረጋለህ የምትለው ሳራ ግን ሁለት ጊዜ ድሃውን አብርሃምን ተከተለች። እንዲ ያለው ፍቅር ያድላችሁ። አብርሃም የዋዛ ሰው መሰላችሁ እንዴ? አብርሃም ሚስቱ ሳራ ሳትወልድ ዘጠና ዓመት ነው የታገሳት። ስንት ዓመት? ዘጠና ዓመት። እሷ መታገሳቅቷት ከገረዷ ወለድ አለች። ምናልባት ከእሱ ከሆነ ችግሩ ብላ ክ ልታደርግም ይሆን ከገረዷ ወለድ አስወጣልኝ አለች አስወጣላት። ዘጠና ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት። የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በዘጠና ዓመቷ ልጅ አገኘች። ለአብርሃም ትዕግስት ብሎ እግዚአብሔር ሳራ ልጅ ሰጠ። ምናልባት በዘጠና ዓመት ወልደች ሲባል ምን ያደርግላታል ከዚህ በኋላ? አሁን ዘጠና ዓመት ወልዳ እንደው ትንሽ ቀደም ቢያደረገው እግዚአብሔር እንላለን። እኳ አንዳንድ ትንሽ ቀደም ቢያደረገው አሁን በዘጠና ዓመት ወልዳ እንዴት ታሳድገዋለች ካላችሁ፣ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት እድሜ በዚህ አመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች። እሷም ሳራ ነች። የሔዋን እንኳን እድሜ አልተጻፈ። የሳራ ግን አንድ መቶ ሀያ ሰባት ዓመት ኖረች ነው የሚለው። ስንት ዓመት? ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች? ሰላሳ ሰባት ዓመት ኖራለች። እግዚአብሔር አንድ ነገር ሳይሰጥ ከዘገየ ዘግይቶ የሰጠን ነገር የምትጠቀምበትንም ጊዜ አብሮ ይሰጥሃል። ማለት ለሁላችን ይስ የሚመራችን መምህር ዲያቆኑ ኪያሪ ቃሉትን ያሰማለን፣ ጸጋውን ያብዛለን። ስለዚህ ከዚህ ቅዱስ ምስጥር ሳንካፈል ጋብቻ ፈጸም የለብንም። እናንተም እንግዲህ በዚህ ጉዳይ የእናንተን ሀሳብ ምክራችሁ በኮሜንት ላይ ብታስቀምጡ መልካም ነው ብዬ አስባለሁ። አንድ ወንድማችን ደግሞ ከዚህ ለየት የሚል እይታ ይዞ መጥቷልና እስቲ ጠቃሚ ምክር ስለሆነ እንስማ። ይሄ መልእክቴ በተክሊልና በቁርባን ላገባችሁ እንዲሁም ደግሞ አሁን ላይ ለምታገቡ ሰዎች የሚሆን መልእክትና ምክርም ጭምር ነው። እንግዲህ እንደሚታወቀው በቤተ ክርስቲያናችን ትክክለኛው ጋብቻ ብቻ የሚባለው በቁርባንና በተክሊል ያለው ነው። ያንን ማድረጉ ደስ የሚለው ይበል የሚያስፈልገው ነገር ግን በዛ ፕሮግራም ላይ ስትገኙ ፍጹም የሆነ ኦርቶዶክሳዊ የሆነ ማንነትና አለባበስን ለብሳችሁ ብትገኙ የተሻለ ነው። ምክንያቱም አሁን ላይ ጸጉሩ፣ ሜካፑ፣ ጥፍሩ ሁሉ በሚያስደነግጥ መልኩ ዓለም ላይ በማይደረግ መልኩ ቤተ መቅደስ ውስጥ ለመቁረብ እና ተክሊል ለማድረግ እንደዛ ሆናችሁ የምትመጡ እህቶቻችን አላችሁ። ይህ በፍጹም ስህተት ነው። ቤተክርስቲያን እንደዛ አታስተምርም። ይሄ ስህተት የሚፈጸመው በእናንተ ችላ በማለትና በንስሐ አባቶቻችሁ በቂ ትምህርት ባለመስጠት ነው። ሌላው ደግሞ ትልቅ ችግር እየሆነ ያለው ነገር ምንድን ነው? በዛ በስጋው ደሙና በተክሊሉ ከተጋባችሁ በኋላ በማግስቱ በጭፈራ ወይም ደግሞ በሳምንቱ ደግሞ አዳራሽ ተዘግቶ ሴቶች ሰውነታቸው እየታየ በጭፈራና እንዲሁም ደግሞ በዚህ ላይ ሰርጋችሁን ድጋሚ የምትደግሙ ሰዎች አላችሁ። ይህ በፍጹም በቤተክርስቲያን የማይፈቀድ ስርዓት ነው። ሌላው ትልቅ ችግር እየሆነ ያለው ነገር በቤተ መቅደሱ የሚደረገውን ሰርግ ከጨረሱ በኋላ እነዛ ተጋቢዎች ከዛ በኋላ ግን በህይወታቸው በፍጹም የማይቆርቡ የዛን ቀን የሰርጋቸው ቀን ብቻ ይቆርባሉ። ከዛ ውጭ ግን አይቆርቡም። ከዛ በኋላ ወደ ዘፈኑ ወደ ጭፈራ ወደ ዓለማዊ ህይወት ነው። ነገር ግን የተጋቡት በተክሊልና በቁርባን ነው። ይሄ በፍጹም ስህተት ነው። በሰርጋችሁ እለት የሚቆርቡት የጌታ ስጋና አደም ለሁሉ ጊዜ የሚሆን ነው። ለሁሉ ጊዜ ማለት ሁሌ የሚቆርቡት ሁሌ በነሳ ህይወት የምትመላለሱበት ከጭፈራ፣ ከስካር፣ ከተለያዩ ነገሮች የምትጠበቁበትና የምትለዩበት እንጂ ለአንድ ቀን ፕሮግራማችሁን ለማሳመሪያ የምቆርቡት ቁርባን አይደለም። ስለዚህ ስለ ስጋው ደግሞ አውቃችሁ በቂ እውቀት ኖሯችሁ ተምራችሁ ሰርጋችሁ ማሳመሪያ ብቻ ሳይሆን ህይወታችሁ እንደሆነ አውቃችሁ እዛሽ ቀለ ተክሊልም ማረጋችሁ፣ ቁርባንም ማረጋችሁ ከቆረባችሁ በኋላ ቀጣይ ህይወታችሁ በንሳ አባታችሁ እየታገዘ ንሳ እየገባችሁ እየቆረባችሁ ስጋችሁን እያደከማችሁ የምትኖሩበት አለም እንጂ ዳግም ወደ አለም እየተመለሳችሁ እየጨፈራችሁበት ስጋው ደግሞ ግን የሰርጋችሁ ለት የነበረችው ያቺ ሙመንት ግን ዳግም የማትመለስበት ሆና ለፎቶ ማድመቂያ ካረጋችሁት፣ እመኑን በፍጹም ያ ትክክል አይደለም። ስለዚህ ወደ ዋናው መስመር መታችሁ ህይወታችሁን በቀጣይ በንስሐና ወደ እግዚአብሔር በመመለስ ብታረጉት የበለጠ ትዳራችሁ ይባረካል። በመጨረሻ ማስተላለፍ የምፈልገው ለኦርቶዶክሳን በሙሉ በስርዓተ ተክሊል ወይም ደግሞ በቁርባን የሚደረግ ሰርግ ህይወት እንጂ የአንድ ቀን ፕሮግራም ሆኖ ከዛ በኋላ ጥለ ነው የምንሄደው ፕሮግራም አይደለም። ሁሌ የምንኖረው ህይወት ነው መሆን ያለበት። ቤተክርስቲያን የምታስተምረው ያንን ነው። ንማችን እግዚአብሔር ይስጥን። አሪፍ እይታ ነው። አሁን ላይ ተኳኩለን ተቀባብተን ምናምን ነው። በተለይ ሴቶች እንደዚህ አይነት ነገር ላይ በቅዱስ ቁርባና ቅዱስ ተክሊል ሲያገቡ በዚህ መንገድ ነው እና ይህን ልክ አይደለም፣ ጥንቃቄ ያስፈልጋል። የሚመለክተው ያሰለው ለወንድማችን በድጋሚ ቃሮትን ያስተማልን። ወደ መምህር ተስፋዬ ጉዳይ ስንሄድ እንግዲህ መምህር ተስፋዬ ብዙዎቻችን የምናውቃቸው ሁሉም ሁላችን በሚባል ደረጃ ስለ መናፍስት ሲተነትኑ ነው። መናፍስት እንዲናቸውና ተጠንቀቁ፣ እንዲህ ነገር ካጋጥማችሁ እንዲህ ነው እንዲህ እንዲህ ነው ብለው ሲያስተምሩ እናውቃቸዋለንና እንደዚህ አይነት ሰው ደግሞ በዚሁ ፈተና ላይ ወድቃ በላ እናስብ። ብዙዎቻችን ለምሳሌ ክል አንድ በጣም መካን የሆነ መምህር ለሱ ምክር አያስፈልግ ማለት አናስብም። ወይም እሱ ደግሞ ይሳታ ማለት አናስብም እና ያው ይሄ የእኛ የእኛ ችግር ነው እንጂ የእነሱ ችግር አይደለም። ሰው በምር ተስፋዬም እንደዚህ አይነት ስለሚተረተም ብቻ ብዙዎቻችን እሱ ጋር ጋርን አይደርሱም ብለን እናስባለን። ነገር ግን እርሱ ራሱ እንግዲህ በነዚህ አይነት ነገር ተነክቶ እንደተነብሮ የተልኮበት እንደነበረ የሚያሳዩ አንዳንድ ቪዲዮዎች ወጥቷልና ይሄ ነገር እንዴት ይሮ አስተው ነበር። ከ አስራ አምስት ሺህ የሚበልጡ ኢያማናዮችን ወደ ተዋህዶ የመለሰ በሚሊዮን የሚቆጠሩ ግዴለሽ ኦርቶዶክሶችን እንዲጾሙ፣ እንዲጸልዩ፣ እንዲሰግዱ በቤታቸው የጸሎት ቤት እንዲሰሩ በመቁጠሪያ እንዲቀጠቅጡ እንዲቆርቡ በአጠቃላይ ትክክለኛ ክርስቲያኖች እንዲሆኑ ያደረገ መምህር ነው። ደብተራዎች ሲኒ ዘቅዛቂዎችን፣ መዳፍ አንባቢዎችን፣ ጠንቋይ አስጠንቋዮችን ፊት ለፊት የሚጋፈጥ ፓጋነን ሌዝቢያንን ግብረ ሰዶምን ኢሊሙናቲን ከዲያብሎስ እስራት በኢየሱስ ክርስቶስ ፍጹም ፍቅር ማርኮ ለቅዱስ ቁርባን የሚያቀርብ የጎዳና ልጆችን እየሰበሰበ እያስተማረ እየመከረ ልብስ እያዘጋጀ በየጊዜው የሚያስቆርብ ለቅድስት ቤተ ክርስቲያን የጠፉት ልጆቿን የሚያስረክብ የቅድስት ቤተ ክርስቲያን አስተምሮ በጥበብ ፈትፍቶ የሚያጎርሰን ተአሊ መምህር ዘማሪ ተስፋ ያበራ ነው። ከሚያዝያ 3 አርብ ጀምሮ ከሚዲያ ጠፍቶ ነበር። በላይብ ላይም እያየነው አልነበረም። ከአድማጭ ተመልካች የተላከለትን ለነዳያን ለማከፋፈል ቅዳሜ ዕለት አገልግሎት ላይ ነበር። ማታ ሁለት ሰዓት ላይ መብራት ሲጠፋ ስልኬንም ቻርጅ ላደርግ ብዬ ወደ ቢሮዬ አቀናው፣ ይላል መምህር አብራኝ፣ ሰላም ነበረች። በጣም በሚገርም ሁኔታ በር ላይ አራት ደብተራዎች ጠብቀውኝ ምራቃቸውን ተፍተው ይሄዳሉ። በድንገት ራሴን ስቼ ወደኩኝ። ከዛ በኋላ ሰላም በድንጋጤ ጎረቤት ጠርታ አፋፍ ሰው ወደ ሆስፒታል ይወስዱኛል። ለ12 ሰዓት ያክል ራሴን ስቼም ነበር ይሁንና ግን እኔን ቼክ ሊያደርግ የመጣው መንፈስ ተይዞ ተፈውቼ አሁን በሰላም እገኛለሁ። ወደ እኔ የተላከው መንፈስ ሲል የነበረው አጠቃላይ ዝጋው አገልግሎቱንም አስቁም ነበረ ሆስፒታል ከገባው ከሶስት ቀን በኋላ ግን መንፈሱ ሊያዝ ችሏል፣ ብሏል ወንድማችን ስለደረሰበት ነገርና አጠቃላይ እንግዲህ ከመንፈሱ ጋር ስላደረጉት ግብግብ። በሚያዝያ ሀያ ስድስት በመምህር ግርማ አማካኝነት እንግዲህ እሳቸው በሚያቀርቡት ትምህርት ላይ እንደሚቀርብ ነው የተናገረው። ወንድማችን እንኳን ተሻለህ፣ እንኳን ከመንፈሱ በሰላም ተገላገልክ ለማለት እንወዳለን። በተደጋጋሚ እንግዲህ ይሄ ነገር እንደሚደርስበት ይናገራል። አብዛኞች አድማጅ ተመልካቾቹም ይህንን ነገር እንደሚያውቁት ነው የገለጸውና ምንም እንኳን የሚያደርግብኝ የሚያደርስብኝ ስቃይ ከፍተኛ ቢሆንም ነገር ግን መንፈስን መዋጋት ይቻላል፣ ሰይጣንን ማባረርም ይቻላል ይላል ወንድማችንና በጸሎታችሁ አግዙኝ በርቱ ብሎ መልእክቱን አስተላልፏል። ማለት ነው ብቻ መምህር ተስፋዬ እነዚህ ገጥሟቸው ነበር እና እግዚአብሔር ይመስገን ከዚህ ፈተና ወጥተዋል። ይሄን ቪዲዮ ያሳዩበት ዋናው ምክንያት ምንድን ነው? ብዙዎቻችን እንደዚህ አይነት ነገር የሚያስተምሩ ሰዎችን ስንመለከት እንደዚህ አይነት ፈተና አይገጥማቸውም፣ እነሱ አይፈትኑ ብለን እናስባለን። መምህራንን ስንመለከት እነሱ የእውቀት ጉረት የለባቸውም ብለን የማየት እንትን አለብን። ጳጳሳት ስንመለከት እነሱ ሊቃውንት ናቸው፣ መምህራን ስንመለከት እንደዚሁ የሆነ ትንሽ እውቀት ያለ ስንመለከት በጣም ፍጹም አድርገን የምናስብ ሰዎች አለ ነው። የትኛውም ሰው ፍጹም አይደለም። ይኸው ስለጋነት የሚተነትኑ መምህር ተስፋዬ እንግዲህ በዚህ ልክ በዚህ መንፈት መንፈስ ተይዘው ነበርና እግዚአብሔር ይመስገን ግን በመጨረሻ ከዚያ ጋር ተፋውሶ ያልተላቀዋል። ለማንኛውም እንግዲህ በዚህ ጉዳይ ላይ ብዙዎች ሐሳብ ሰጥተውበታል። እነዚያን ማይቻላችሁ የእናንተን ሐሳብ በዚህ ጉዳይ ኮሜንት ላይ አስቀምጡልኝ። ምን ይመስላችኋል የሚሆነው ነገር በኮሜንት ያስሩልን። በጣም የምንመለከተው እንግዲህ የአቡነ ገብርኤልን ጉዳይ ነው። እሺ ከዛ ፊት ይህም ይድረስሙት አይዟችሁ አደንግጡ። ትናንትና አይደለም ልክ እንደ አዲስ ቃሉ እንዳንተ የሰማነው፣ ለዘመናቱ ቤታችን አራቅን ስንዘብቅ ስንጠራ ነው የኖርነው። ይሄ ከንቱ ጩኸት የጠላት ጋጋታ ከቀናት ባያልፍም የካር ነው ይመስል፣ ውሸት እያራገብክ ነገር አታፋፈም። ያላለውን ከምትሉን ያለውን ለመካር ዘውትር ከምትሮጡ በኢየሱስ ቤዛነት እኛ አልደነገጥንም። በድንግል ቤዛነት እናንተ አደንግጡ፣ አይዟችሁ አደንግጡ። ለወንድማችን ቃሉን ያሰማልን። እንግዲህ ፕሮቴስታንቶች አዲስ ቻሌንጅ ብሎ የጀመሩ ነገር አለ። እሱም አትደንግጡ የሱ ቤዛ ነው የሚል ነገር ነው። አሜን። አሁን ኢየሱስ ክርስቶስ የዓለም ሁሉ ብቸኛው ቤዛ ነው። እናንተ ግን ያውቃችሁ ነገር ድንግል ማርያምም ቤዛ እንደሆነች ነው። ይሄንም ሲሰሙ እንዳደነግጡ ለእናንተ ነው አዲስ የሆነ እንጂ እኛ የክርስቶስን ቤዛነት ከጥንቱ ከድሮ ከመሰረቱ እናውቃለን። እናንተም የሰማችሁት ከኛ ነው። ምንም አዲስ ነገር የለውም። ለእናንተ አዲስ ደሆ እኛ እናውቀዋለን። ለእናንተ አዲስ የሆነባቸው ዛሬ ምንድን ነው ግን? የክርስቶስ ቤዛት አይደለም፣ የድንግል ማርያም ቤዛነት አዲስ ሆኖባቸዋል። አትደንግጡ ነች፣ መቶ አንድ ፐርሰንት ነች፣ አትደንግጡ። ስለዚህ እስቲ ይሄን ጉዳይ ቀሰቀሱት። እንግዲህ ብፁዕ አቡነ ገብርኤል ናቸው እና የግድያ ሙከራ ተደረገባቸው የሚል አሁን አንድ መረጃ ወጥቷል፣ እንመልከት። ለዚህ ነው ሊገደሉ ነው የሚለው መረጃ የወጣው። ይኸው ይሄንን የሚለው ሲኖዶሲ የኦሮሚያ የሚለው ገጽ ነው። አስራ አንድ ተኩል ላይ ግድያ ሙከራ ተደረገባቸው ብሎ የሚገልጽ ወይ ደግሞ አምስት ተኩል ጋዜጠኞች መስሎ መጥቶ ሊቃት እጂ ገመቺሳ መርጋ የሚለውን ገጽ ይህንን እየገለጸ ነው። ያው በኦሮምኛ ነው የጻፈው። አማ ያሊ መዳሂ ዋላቀሳ ሳ አምስት ተኩል ይላል። ያው ካሜራማን መስሎ በመግባት በተቀናበረ ሁኔታ በእሳቸው ላይ ያነጣጠረ ግድያ ሙከራ ተደርጓል። ይህን መጨረሻ ላይ ልዝጋበት በጣም አካሄዱ የት ድረስ እንደሚሄድ አሳያቸዋል ስለማይቀር ማለት ነው። ያኔ ነገራቸው ነው። ኢትዮጵያን ለማፍረስ መጀመሪያ በብሔር አጋጭ ጥልና ተንኮል ውስጣችን ዝራ ከዛ በኋላ መጨረሻ ላይ በሃይማኖት ዘሩን ተለቀዋል። ከዛ ምንም ጥፋት በጠፋ ወደ ሃይማኖት ወይ ወደ ብሔር ጎጥ እየከተታ እርስ በእርስ ይጣላላል። ጅል ህዝብ ተሰብስቦ ምን እናደርጋለን? ይሄ ብሔር የሚጠራውን ነው ያልኩት። ብሔርተኛውን ነው ማለት ነው። ጽንፈኛውን ነው ማለት ነው። ማንንም ጳጳስ ለእኔ ብሔር የለውም። ኦርቶዶክስም ይሄን አታስተምርም። የትኛውን ጳጳስ ብሔር የለውም። የትኛውን መነኩሴ ብሔር የለውም እንምጠራው። ነገር ግን ይህን የሚያደርጉ ካህናት የሉም ወይ ካላችሁ አሉ። አንድ ካህን የሆነ ቦታ ላይ የሄዱና የፓርቲ መመስረቻ ስብሰባ ላይ ቁጭ ብለው በመድረክ ላይ ኦርቶዶክስ እንዲያደርግ አዳለች አሉ። እሳቸው እኮ የቤተክርስቲያን አስተዳዳሪ ናቸው፣ የቤተክርስቲያን አስተዳዳሪ ናቸው። ሄደው ፓርቲ መስረታው ላይ ፓርቲውን እየመሰረቱ ኦርቶዶክስ እንደዚህ ናት ብለው የተናገሩ ናቸው። እንዲህ አይነት ደግሞ ሀሳዊ የሆኑ ካህናት አሉ። እንደነዚህ ሀሳዊ ካህናትን በስማቸው ነው የምንጠራቸው። ቤተክርስቲያንም ልጆቿ ይህን ከምታጠራበት ካህናቶቿን ከዚህ የምታጽዳበት የራሷን አሰራር ቅዱስ ሲኖዶስ እንዲያዘጋጅ አሁንም ጥያቄ እናቀርባለን፣ አናቆምም። እነዚህ ናቸው ቤተክርስቲያን የሚያጠቁት ምክንያቱም ፖለቲካ ውስጥ እጃቸውን ከጥተው ጥላቸውን ገንዘብ እየበሉባት